ሁለተኛ ደግሞ በጣም አምሮ የሚጠላው ሙስሊሞች ነው። ሙስሊሞችን አሜሪካ ውስጥ እንዳይገቡ ባን አድርጋለሁ ምናምን ብሎ ሲዝትም እንደነበር ታውቃላችሁ። አሁን ወፍታ የተበርት ላይ ምን የሚከበር ነገር አይደለም። ከዚህ በላይ መሞት አላለም። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ ውድና የተከበራችሁ የኑር ቤተሰቦች፣ እንዴት አላችሁ? ዛሬም እንሻ አላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። አላህ ያለለሰው እንግዲህ ወላጆቹን ያስደስ ጀማ። አላህም በጣም የወላጆችን ሀቅ ከበድ አድርጎብናል። እንግዲህ አንድ ወንድማችን ቲክቶክ ላይ እንግዲህ ሲዘዋወር ያገኘሁት ቪዲዮ አለ እናት አባቶችንም በሚገርም ሁኔታ ሰርፕራይዝ አድርጓቸዋል። በእሱ ቪዲዮ እዚያለውን ቪዲዮ እንሻላህ እንጀምራለን። ሌሎችም አዝናኝ እንደዚሁ ማስተማሪ ቪዲዮዎች አሉ። ሁሉንም እንሻላህ እንመለከታለን። ከዛ በፊት ግን ይህን ቪዲዮ እንመልከት። እና በቃ ፋዘር እና ማዘን ሰርፕራይዝ እናደርጋቸው ነው። እና ፋዘር እዚህ አዲስ አበባ ላይ ያሉት እኔ ደግሞ የቤት የሆነ ነገራቶች እንደዛዘኝና ልክ እነሱ ቤት ሲገቡ ቤቱን ቅርየርየር አድርጌ ለጠበቃቸው ነው እንግዲህ ጋይስ ቃውን ጭነነው፣ ያው ከመሄዳችን በፊት ቤት ገባና አዘናጋናቸው። ሆነ ደርሼ እመጣለሁ ምናም ብያቸው ወጣሁን። ከዛ ጉዞ ተጀመረ፣ እቤት ደረስን። ውልቂጤ። ከዛ ቤቱ እንደምታዩት መጀመሪያ እንደዚህ ነበረ። የቤቱን ዕቃ ሙሉ አነሳሳ ነው ፏ አድርገን ጠርገነው፣ የጋር ኑር ያሸነፍ ነው ቻሌንጁን። ምንጣፍ ጨምረን ገዛንና ይሄንን የመሰለ ውብ አረቢያ መጅሊስ ከኢትዮ ሳዳት፣ እንዲሁም ደግሞ ይሄንን የሚያምረውን መጋረጃ ከአሊፍ መጋረጃ፣ እነሱንም ሙሉ ቀያየርንና ቤቱን ፏ አድርገን ሪር ያደረግ ነው ቲቪ ማዲስ ገዛን ስንገጣጠም መጨረሻ ላይ እንግዲህ መጨረሻው ይህንን ይመስላል። እንግዲህ ይህንን የሚያምር መከዳ የምትፈልጉ ከሆነ ከኢትዮ ሳዳት ከአምስት ዓመት ጓራንቲ ጋር ታገኛላችሁ። ከሞላ ጎደል ፎ አደረግ ነው ብዬ አስባለሁ። ኢንሻአላህ አላህ ይቀበለን። እንግዲህ የኔ ቢጤ ወጣቶች በትንሽ ነገር ቤተሰብን እንዴት ማስደሰት እንደሚቻል ላሳያችሁ ብዬ ነው። እንግዲህ ደርሷል ቀድሞ ፋዘር እንደምትዩት አባቴ ደስታውን መቆጣጠር አልቻለም። ወላሂ እዛኑ ማልቀስ የጀመሩ እና ለመጀመሪያ ጊዜ በሀያ ምናምን ዓመቴ አባቴ ሲደሰት አይቸዋሉ። እና ወላ የሌለ እርካታ ይሰማ። አላስቸገርከኝ ምጥም አላስቸገርኝ፣ ምንም ነገር አያስቸግርም። ጋይስ ለካ አባቶቹ ምንዲ ደሰታል ወላይ ነው። እኔ ራሱ ተአምሩ ይሆነብ የእሱ ደስታ ቅሱ ወይኒ። ጋይስ እንግዲህ ዱአው ያው በቃ ዘነበላችኋለሁ ብቻ አልሐምዱሊላህ የና ዱአ ቀበላለሁ ብለሃል። ያ ረበለ እንደ ጡቴ ዝናብ ይሁንላችሁ እንደ ሆዴ እንደ ፍትክ ትክት ይበልላችሁ። አድርጉልኝ ሁላችሁ ከዚህ በላይ

እንግዲህ ሰርፕራይዛችን እዚህ ጋር ሱብሃነላህ፣ ይህ ልጅ በጣም እድለኛ ነው። እናትና አባቱን በዚህን ያክል በትንሽ ነገር ነገር ግን ደግሞ እንደዚህ የምታዩትን ትልቅ የሆነ ደስታን ማስደሰት ስለቻለ በጣም እድለኛ ነው። በዚህ ዱንያም የአኸይራም ችግሮቻችንን መፍትሄ የሚያገኙት እናትና አባቶቻችንን አስደስተን በምንሰራቸው ኸይሮች ስራዎች ነው እንሻላ ብዬ አስባለሁኝ። የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጥልኝ። ላገባ ነው አለ ማሻላ አልኩት። ላገባ ነው ወይስ አግብታል አልኩት። እንዳገባ ስለማቅ አይ የመጀመሩማ በሆነ ምክንያት ተስማሙም ፈተው አለ። እሺ ሁለተኛ ላገባ ሂጄ አለ እ አልኩት ወርቅ የ60 ሺህ ብር ገዘው አለ። በወቅቱ 2002 60 ሺህ ብር አሰቡት። አሁን አይደለም እህ ልብስ ወደ 20 ሺህ ብር ገዘው አለ። እሺ ለቤተሰብም ይሁን ነገር አረኳል። እሺ ኒካው ሊታሰር አልማን ነው ኒካው ታሰረና አለ። ኒካው ታሰረ አለ። ከዛ ሴቷ ሙሽሪ ማገባል ልጅ አዳራሽ ላይ ትልቅ በቃ አለኛ ልዩ ድግስ ካልተደገሰ አይሆንም አለች። ወላሂ በዚህ ተፋታ። ስብሃን መጀመሪያው አካሄዱ ትክክል አለበር ነቢዩ ሰለላሁ ዐለይሂ ወሰለም ኸይር ኒካህ ማለት አይሰሩ ብለው ቀለል ያለ መህሩም ቀለል ያለ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 ከነቢዩ ዐለይሂ ሰላቱ ወሰላም አስተምሮ ውጭ ይወጣል። ስለዚህ እንደዚህ አይነት ሰርጎች ስናድርግ ቢያንስ ምስኪኖችን እናስታውስ እ ምስኪኖችን እንፍቀድ፣ ለነሱ የሆነ ነገር እናድርግ። ወላሂ ደስተኛ ነው፣ አመስግኑ ሜድት ትነሱ ናቸው። ባይዚ ይህ ኡስታዛችን ያነሱት እንትን ዳታ የ2014 ዳታ ነው። ነገር ግን ደግሞ አሁን በቅርቡ ከሴፉ ላይ የሆነ ዜና ሰምቼ ነበር እና ከ3000 በላይ እንደዚህ ፍችዎች በትንሽ ጊዜ ውስጥ እንደዚህ በወራት ወር ምናምን እንደዚህ የተከሰቱ አይቼ ነበር እና በጣም እገረማለሁ። የጀማ ትዳርን የሚያክል ነገር ትልቅ ነገር ሰው መስርቱ እንዴት በቀላሉ እንደሚያፈርሰው ግራ ይገባኛል። ለጀማ ምንድን ነው ትላላችሁ? እንደዚህ ትዳሮቻችን የተባረኩ ያልሆኑ ትዳሮቻችን በምንድን ምክንያት ነው ብላችሁ ታስባላችሁ? አሁን ነው ፍታ ምን የሚከበር ነገር አይደለም። ከዚህ በላይ መሞት አለ አይደል? ወይ ከታች ቀሳር ግልስ

ሰው እንደዚህ ሙት እንደዚህ አይነት ፈገግታ ማገኘት ከሁሱ ካልሆነ ከባድ ነው። ወይ አላኩል ኡስታዛችን ሙሉ አፊያው ተመልሶለት በቀጣይ የዳዕዋ ስራዎች እንደምናገኘው ተስፋ አሁን የተሰራውን ኦፕሬሽን ደግሞ አልጦታል። ኡስታዛችን በረካቱ አለይኩም ቅድም ማምዳኒ በመመረጡ ጋሽቢን ይመራቸዋል ነበር ለምን? ትራምፕን ና ተንጋሽ ቢኒን እናያለን። ያው ትራምፕ ለምን ይናደዳል? ለምን አይወድም ይሄን ነገር የሚለው ለመረዳት ባክግራውንዱን ማወቅ ጥሩ ነው። ናው ትራምፕ የተወለደው ኒውዮርክ ውስጥ ነው። ኒውዮርክ ውስጥ ነው የተወለደው፣ ያደገው ኒውዮርክ ውስጥ ነው። ኒውዮርክ የተወለደበት ያደገበት፣ የተማረበት፣ የአባቱን ንብረት ወስዶ የአባቱን ቢዝነስ ያሰፋበት፣ እሱን ቢሊዮነር የሆነበት፣ ሁሉን ነገር የተከለበት፣ ሂስ ሆል ላይፍ ያሳለፈበት ከተማ ነው። በእኛ አገር ቋንቋ ትብቱ የተቀበረበት ከተማ ነው ኒውዮርክ። ናው ዞራን ማምዳኒ የተመረጠው ይህ ትራምፕ ተወልዶ ያደገበትን አይን ሁሉ ላይፉን ያሳለፈበትን ዲር በጣም የሚወዳት ከተማን ከንቲባነት ነው የተመረጠው፣ ዞራን ማምዳኔ ናው። ዞራን ማምዳኔ ደግሞ ምንድን ነው የሚለውን ነገር እናያለን። ትራምፕ በጣም አምርሮ የሚጠላቸው ነገራቶች አሉ። ከዛ ውስጥ አንዱ ኢሚግራንቶችን ስደተኞችን አምርሮ ይጠላል። ባን አድርጋለሁ ምናም ምናም ሲል ታቁታላችሁ። አንድ እሱ። ሁለተኛ ደግሞ በጣም አምሮ የሚጠላው ሙስሊሞች ነው። ሙስሊሞችን አሜሪካ ውስጥ እንዳይገቡ ባን አድርጋለሁ ምናም ብሎ ሲዝትም እንደነበር ታውቃላችሁ። ሶስተኛ ከሌሎች ኢሚግራንቶች ደግሞ የተለየ ማንን ይጠላል? ሺትሆል ብሎ ከጠራቸው ሀገራቶች አፍሪካዊ ሀገራቶች የሚመጡ ስደተኞችን ያውም የኢትዮጵያን ጨምሮ በዛ ስም ጠርቷል ም የኢትዮጵያን ጨምሮ ሌሎች አፍሪካ ሀገራቶችን በሙሉ በሚንቅና በማይዋረድ ስም ጠርቷል ሰው ከዚህ የሚመጡትንም ስደተኞች ከእንደዚህ አይነት ብሎ ከጠራው ስም የሚመጡ ሀገራቶች ስደተኞችን እንደዛ ብሎ የሚንቅ ሰው ነው። ናው ዞራን ማምዳኒ ስንመጣ፣ ዞራን ማምዳኒ ትራምፕ የተወለደበትና ያደገበትን ከተማ ለመምራት የተመረጠው ከንቲባ ትራምፕ አምርሮ የሚጠላቸውን ነገሮች በሙሉ የሚያሟላ ግለሰብ መሆኑ ነው። የበለጠ የሚያናደው አንደኛ ሙስሊም ነው ዞራን ማምዳኒ ሁለተኛ ኢሚግራንት ነው፣ ስደተኛ ነው። ሶስተኛ የተሰደደው ከአፍሪካ አገር ነው። ዶናልድ ትራምፕ ሺትሆል ብሎ ከሚጠላቸው ሀገራቶች ውስጥ ነው። ዩጋንዳ ካምፓላ፣ ዩጋንዳ ካምፓላ ውስጥ ነው የተወልዶ ያደገው። በሰባት አመቱን አሜሪካ የገባው ሰው ሁሉንም የሚያሟላ ሆኖ ኦንቶፕ ኦፍ ዳት ደግሞ ሪፐብሊካን አደለም፣ ዲሞክራት ነው። ዲሞክራቲክ ሶሻሊስት ነው፣ ብቻ ዲሞክራት ነው። ዘ ቲንግ ኢዝ ትራምፕ አምርሮ የሚጠላቸውን ነገሮች በሙሉ የሚያሟላ ግለሰብ የትራምፕ ወርስት ናይት ሜር የሆነ ግለሰብ ነው የኒውዮርክ ከተማን ሊያስተዳድር ከንቲባ የሆነው ሰው ትራምፕ ቢበሳጭ አይገርምም ልላችሁ ነው። ሁለተኛው ጋሽ ቢኒ ኤፓክ የሚባል ነገር አለ። ኤፓክ የእስራኤላውያን ቢሊዮነሮች ምናምን ግሩፕ ነው እና የአሜሪካ ፖሊቲሻኖችን ኦፒኒን ሼፕ ለማድረግ የአሜሪካን ፖሊሲ ሼፕ ለማድረግ ብዙ ገንዘብ የሚረጭ ና የአሜሪካ ፖሊቲሻኖች ሁሌ ከእስራኤል ጎን እንዲቆሙ የሚያደርግ ነው። ና አሜሪካ ውስጥ የተለመደ ነገር አለ። አጌንስት እስራኤል ቆመ አጌንስት እስራኤል አንዲት ነጥብ ንግግር ተናግረ ፖለቲካል ኮሪር ላይ ሱሳይድ መፈጸም ነው ላይ ፖለቲካል ኮሪርን ገደል መክተት ነው። አጌንስት እስራኤል መቆም ማለት የማይታሰብ ነው። የዛሬ ሁለት ዓመት ሶስት ዓመት አጌንስት እስራኤል የሚቆም ፖለቲሻን ይኖራል አሜሪካ ውስጥ ምናምናም ነገር ብትል ኦር ይመረጣል ብለህ ብታወራ ሊሳቅብሉ ይችላል። ዛሬ ግን ዞራን ማምዳን ያሳየው ነገር ምንድን ነው? ኦፕንሊ ኦፕንሊ አጌንስት እስራኤል ቆመ። ኦፕንሊ አጌንስት የእስራኤል ክራይም እና ጄኖሳይድ ቆመ። ኦፕንሊ ጋሽቢኒ ኒውዮርክ ቢረግጥ እቀፈድደዋለሁ ብለህ ዝተህ ሁሉ የኒውዮርክን የሚያክል ከተማ ከንቲባ መሆን እንደምትችልና አሜሪካ እንደተቀየረች ያሳየበት ነው። ሶ ከዚህ በኋላ ይሄ እስራኤላውያን የገነቡት ማስክ አለ፣ በቃ ከእስራኤል ጎን ካልቆም ከአሜሪካ ውስጥ ትርጉም የለህም የሚለውን ማስክ የላጠበት ነው። ማምዳኒ ባሸነፈበት ስፒች ላይ የሆነ ንግግር ተናግሮ ነበር። አንደኛ ምን አለ? ኒውዮርክ ከዚህ በኋላ የኢሚግራንቶች ከተማ ትሆናለች በኢሚግራንቶች ነው ራን የምትደረገው ኦፕሬት የምትደረገው በኢሚግራንቶች ነው። ከዛሬ ማታ ጀምሮ ደግሞ የምትመራው በኢሚግራንት ነው ብሎ ያው ለትራምፕ አርድቶታል ማለት ነው። በቃ ዲል ዊጤት በቃ ምንም ማምጣት አችልም፣ የሪዝ ዋር የሪዝ ብሎታል ለትራምፕ ደን ደግሞ እንትን ነው ዳይናስቲ ነው ቶፕ ላይ ያደረግነውም ብሏል። ላይክ ዳይናስቲ ቢታወቀ አሜሪካ ውስጥ የሆነ ዳይናስቲ አለ። አንደኛ ያው የኮሞ ሊሆን ይችላል ምክንያቱም የኮሞ አባቱም ጋቨርነር ነበር፣ ኮሞም ጋቨርነር ነበር። ሶ ያንን ዳይናስቲ ሊሆን ይችላል ሪፈር ለማድረግ ያሰበው ኦር ደግሞ አሜሪካ ውስጥ አጌንስት እስራኤል ቆመ ፖለቲካ የማይታሰብ ነገር ነው። ያንን አስተሳሰብ በሙሉ ነው የላጠው ዞራን ማምዳኒ። ሶ እነጋሽ ቢኝ ስንት ዓመት የገነቡትና ምናምናን የነበረው ነገር አፈር መብላቱንና አሜሪካ ውስጥ አጌንስት እስራኤል ቆመ ሁሉ ኦፕንሊ ኒውዮርክን የሚያክል ከተማ ልታሸንፍ እንደምትችል ና ኒውዮርክ ከተማ ውስጥ ያለው አትሊስት አሁን እንዳየነው ከሆነ ኒውዮርክ ከተማ ውስጥ ያለው ህዝብ ማለት ነው ፐብሊክ ኦፒኒየኑ መቀየሩ ና እስራኤልን አምርሮ የሚጠላ መሆኑን ያሳየበት ነው። ሶ በዚህ በዚህ ምክንያቶች ቢበሳጩ አይገርምም ላችሁ ነው። ለማንኛውም ግን የፈለገ ቢበሳጩ ማለት ነው ምንም ማድረግ አይቻልም። ሁሌ ምን እንላለን የሬይዝ ወሬ ሬይዝ